የኔ እናት፣ የኔ አበባ፣ የኔ ውብ፣ የኔ እናት እግዚአብሔር፣ እንዴት እንዴት ደስ እንዳለኝ ዛሬ። የሀይሚዬ የሀይሚዬ እናት ልደቷ ነው ልደቷ ነው። እውነት በጣም ነው ደስ ያለኝ። እና ብዙ ጊዜ የሀይሚዬ እናት እሽኝ ይዘሽ ነው ይብልን እያወራን ነበር። ዛሬ ግን ይሄ መልአክ የመሰለች ጨረቃ ማሰላ መጣች ከልጆችዋ ጋር በዛው ዛሬ ልደቷ ነው። እንኳን ተወለድሽልኝ የኔ እናት፣ የኔ አበባ፣ የኔ ቆንጆ የኔ ውድ እናት የኔ ጀግና፣ እውነት ይህ ቀረ ዘመን የተባረከ ይሁን። በልጆችሽ የምትኮሪበት እና የምትደሰት አማት የሆነልሽ የኔ እናት የኔ ደርባባ የኔ ውብ የኔ ጨረቃ የጨረቃ እናት ሀይሚዬ የንግስታችን እናት ዛሬ እንዴት እንዴት ደስ እንዳለኝ ደግሞ ማለት ነው። የሀይሚዬ ታላቅ እህቶች የኔ ደርባ አባዎች እንዴት እንደሚወዳቸው እግዚአብሔር እኔ እንዴት እንደሚወዳቸው የኔ ውቦች፣ የኔ ጨረቆች እንዴት የሚየም ጨረቃ ናችሁ። እግዚአብሔር እኔ እውነት እውነት እረ በስመ አብ ወልድ ምን እንደምል እና የቀረ ዘመናችሁ የተባረከ ይሁን እና እናት ሺ ዓመት ኖሪልን ኪሆ እንዳይነቀሽ ከኖርሽ በላይ በቃ ነፋማት ኖር እና እና ኩሩ ሴት ነሽ አንቺ። ሁሉም እንደኮራ ነው አንቺ በአነጋገርሽ፣ ሁሉን ነገርሽ ማለት ነው እና በራስሽ ኮንፊደንስ አለሽ፣ በራስሽ ትተማመኛለሽ። በቃ እኔ እራስሽን ለሰው ልጅ ለማገላጥ ወይ እራስሽ እንዲ ነኝ ቢል ለማናገር አትፈልግም። በቃ እራስሽን አንቺና እግዚአብሔር ካወቀ ማንም ሰው አወቀ። ይሄ ለአንቺ ደስታሽም ይማችሽ እግዚአብሔር። እኔ ካንቺ ይሄን ነው የተማርኩት። አይገርምሽ ነው ማለት በጣም ደስ የሚል ቪዲዮ ነው የዛሬው ማለት ነውና እሚዬም ደሞ ያው እንደ ማለት እንትን ፕሮግራም አዘጋጅታለሽ። የብሩኬን ማንነት ሁሉም ሰው ተናገረ ጥሩ ሰው ነው፣ መልካም ሰው ነው። ልጅነት ላይ ያሳለፈው ላይፎችን፣ ያው ልጅነት ላይ ብዙ ላይፎች እናሳልፈን እኮ፣ አይገርማችሁም? ብዙ ለይፍ የማይረሳው ለይፎች አለ። እና ብቻ ደስ ይላል። ልደት ቀን ስዳት ብዙ ነገር ታስታውሳላችሁ። የተወለዳችሁ የተወለዳችሁ ቀን እናቴ የተወለዳችሁ ቀንን ታስታውሳለች እና ከልጆቹ ከልጅነት ማለት ልጅነት ጋር ልጅነት ላይ ያረገው ነገሮችን ያስታውሳል። በጣም ደስ የምን ነገር ነው እኮ ልደት ማለት ይሁን እና በጣም ትላ ያለችው በቃ በጣም ምን ደስ ያለች እና ሀፍቴም ሙሺም ናኒ ሄኖ ከና ሚኪ እና ኤሎ እና ዊና አቦ የማቻቸው ብዙ ለብዙ ሰው አላቸው። እና ገና ብዙ ሰው ሲቀር ማለት ነው። እና ሀሳን ምናምን እና ኤፍሬም የሉም። ግን እናንተ እርስ በራሳችሁ ብቻችሁን ላይ ያላችሁ። ለማንኛውም መስሏል። የቀረ ዘመን እየተባረከ ይሁን። በቃ ዋጥ አድርገሽ ያዛት ነው

የኔ ጀግና፣ የኔ ቆራጥ ሴት፣ የኔ በቃ እኔ አንደበት ጣፋጭ፣ እኔ ምን ሊበልሽ እንጂ እኮ ጣፋጭ ነገር ነሽ እኮ ማር ማለት ነው። ማር፣ ማር በቃ ማር ራሱ ሲንበላ እኮ ዝም ብልሽ፣ ብሉ ብሉ ይላሉ እኮ ገባችሁ። ግን ሲበዛ ግን አይጣፍጥም እንጂ በቃ አንቺ ማር ነሽ እንጂ ማር በልተን የማንጠግቡ ማር ታቂያለሽ፣ አንቺ እና አንተ በትሽ፣ አነጋገርሽ፣ ንግግርሽ፣ አገላለጽ በቃ ቅኔነትሽ ሁሉ ነገር በቃ ማር ሲጣፍጥ፣ አንተ ፋቲህ ደግሞ ሲጣፍጥ የኔ ቆንጆ። እኔ በነገራችን ላይ ሄሜ ምንም ነገር ላይ ቪዲዮ ማግቢያ ስሰራ እኔ በጣም ደስ ይለኛል። የምር እኮ ነው። እውነት ቁና ቁን ነገር ከተባለ በጣም ነው ደስ የምለኝ፣ ክርስቶስ ምስክሬ ነው። እና ሙድ ቃርጌ ነው ቪዲዮ ማየው እና ሁሌም ነው ግን ማየው ግን ያው እና የምትለኝ ሴት ነሽ። ቡራም ያው እግዚአብሔርን አመስግነው። እቺ ልጅ እቺን የመሰለሽ ልጅ እግዚአብሔር ለእንተ ስለሰጣ የሚያንጭም ያው፣ እንደዛውም እግዚአብሔርን አመስግነው። ጥሩ ልብ ያለው ሁለቱም አንድ አይነት የኛም፣ መልካም ሰዎች ሁለታቸውም ቡራም። ለነው ጥሩ መልካም ልጅ ነው። መልካም ልብ ያለው ነው። ልብ ቀና፣ አስተዋይ ልጅ ስለሆነ እግዚአብሔር አንድ ያርጋችሁ ከኪቦ ነገር ሁሉ ይጠብቃችሁ። እና እንደዛ ነው መላሽ፣ የምንለው ነገር የለም ሌላ። ምንድን ነው በጣም ነው ደስ ያለኝ። እና ፕራንክ እኔ እኮ ማለት ነው ፕራንክ፣ በቃ ሳታደርግ ምንም ነገር አይሆንም። በቃ ቪዲዮ ነገር ታደርጋለች ለቪዲዮ የሆነ ቁም ነገር ሰዓት ይዘራለች። እኔ ደግሞ ዛሬ እንዴት እንደተናገርኩ የሆነ ነገር ሊንገራቸው ውዶቼ፣ ፍቅሩን ገለጸችለት አሉ። ይሄ ሰው አይቼ ሮጬ ገባ። እውነት ምን ማለት ነው ብዬ ማለት ነው። ግን ብትገልጽም፣ የፍቅር ቦታ አይመርጥም። ግን ማለት ሲላጁ ቦታ አይመርጥም፣ አይደለም፣ ሰው አይመርጥም። ሴትም ገለጸች፣ ወንድም ገለጸ። በወንድ ሲሆን በጣም ተስላለ ማለት ያክል ነው። ይቅርታ ያረጋችሁ። በወንድ ሲሆን ቢገም ፍቅር ደስ ይላል። ለወንድ ልጅ አፈቅርሻለሁ ብሎ ሲመጣ ነው እንጂ ደስ የሚለው ሴት ልጅ አፈቅርሻለሁ ብላት የማመጣቷ ነገር እኮ ምንም እኔ አክል ደስተኛ ሆናት ነው እንደ ማለት ያክል ነው። እሺ እና ደግሞ እንደዚህ አለው እንደዚህ ብላለች ብላችሁ እርር በከንቷት በሉ። ምንም እርር የሚያደርጋችሁ ነገር የለም። እና በጣም ደንግጬ ነበር እና ስነግራችሁ ፍቅርን ገለጸላት ቢባልን ከአንተ ደስ ይላል ነበር ፍቅርን ገለጸች አለው ፍቅር ሰው መልካም ምኞት ነው። ገለጸች የሚባለው ማን እንደኔ ታምሌ የጻፈው ሰውዬ ማለት ነው። ታንቄ ሞትሽ ፈጣሪ ይጠብቃቸው። ለማንኛውም ማለት ነው ወንዶች እግዚአብሔርን። በጣም ነው ምወድሽ፣ በጣም ነው ማከብሪሽ። ፈጣሪ ይጠብቅሽ፣ እድሜ ላይ እድሜ ይጨምርልሽ። እኔ እናት እና ይወድሻለሁ። እና እንደዛ ነው ምላቸው ቪዲዮች ቪዲዮ ላይ ሼር እያደረጋችሁ ቤት ይህንን ሰብስክራይብ ያድርጉ፣ ቪዲዮን ከወደዳችሁ ላይክ እያደረጋችሁ ቤተሰቡን ሁሉም ብቻ በጣም ወዳችኋለሁ። ደስ ብሎኛል፣ የሃይሚዬ እናት ዛሬ ስላየኋት ማለት ነው። እና በጣም በቃ እኔ ዳርባባ ስታምር ግን ደሞ ቆንጂዬ ነች። በዛ ላይ የማጭሽን ይነት እና በጣም ደስ ብሎኛል። የማጫችሁ ውዶች በጣም ወዳችኋለሁ። መልካም ምሽት ይሁንላችሁ።